ሰላሙ አሌይኩም ወረሐመቱላህ በረካቱ ድና፣ የተከበራችሁ የሰአዳ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ። እኔ ደህና ነኝ አልሐምዱሊላ። ያው ዒድ እንዴት ነው? እኔ ጋ ሁሉ ነገር ሰላም ነው አልሐምዱሊላ። ዛሬ ያለሁት ባህር ነው እና ማሻላ አየሩ ምናምን ደስ ይላል። የቦታዎቹ እራሱ ማየት ትችላላችሁ፣ አይቶ ማመን ነው እና እንዴት ናችሁ? ደህና ናችሁ ያለሁት አልሐምዱሊላ እንግዲህ ያው ኢድ እንደ ሀገር ባይሆንም፣ አልሀምዱሊላህ ብሎ ማለት ነው። የኢትዮጵያ ምግብ ቤት ሄድን፣ ፈታ ፈታብለን ምን ብለን ጊዜያችን አሳለፍንም ማለት ነው። ኢንሻላህ የሚቀጥለው የሚቀጥለው ዓመት ሰዋ አላህ ይበለን። እንዴት ናችሁ ደህና ናችሁ ወይ? ይኸው እንግዳው ስዒድ አባያይ ይሄን ይመስላል። ይህን ስቦታ ተገዛልኝ ማለት ነው ያ ያምራል። እንግዲህ ያምራል አያምርም የሚለው ነገር ደግሞ ኮሜንት ላይ ፈልጋለሁ ማለት ነው። እና እገዛችሁን ያስፈልገኛል የኔ እድገት የሚያስደስታችሁ ይደግላት ብላችሁ የምታስቡ በሙሉ ሰብስክራይብ አድርጋችሁ ተባበሩኝ። እና ያው ሁሉም ነገር ደግሞ ውስጤ ነግራችኋለሁ፣ የእኔ ፔጅ ውስጥ ገብታችሁ ማየት ትችላላችሁ። እንዲህ አይቺ አልፋለሁ ብላችሁ እንደማትሉ እርግጠኛ ነኝ ማለት ነው። እንደውም አያስችላችሁ ከዚች ንቅንቅ ሳትሉ ሰብስክራይብ ነው የምታደርጉት። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ውዶቼ። እንግዲህ ኢትዮጵያ ስልክ አይሰራም ዛሬ ተናድጄላችኋለሁ። ጠዋት ጀምሬ እሞክራለሁ ቤተሰብ ጋር በትዕግስት በቃ እንትኑ እምቢ አለኝ፣ ስልኩን እምቢ አለኝ። ትንሽ ስሜታዊ ሆኛለሁ። ብቻ አልሐምዱሊላህ የሆነ ጓደኞቼ አሪፍ ይዘው እያሳለፉኝ ነው። ቀረጻ ላይ አልገባም አሉኝ። ተናድጄባችኋለሁ። እርግጠኛ እያ ነኝ ይሄ ዩቲዩብ ካደገ አንድ ቀን ታያቸው ይሆናል ማለት ነው። ሰው እንጂ መነሻ እንጂ መድረሻ አይታወቅም። እና እንደዛ ነው ውዶቼ። እና እንዴት ናቸው እንደ ደህና ናቸው ወይ ሁላችሁም ባላችሁበት ቦታ እህቶቼ ወንድሞቼ፣ እና ባላችሁበት ቦታ ሁላችሁም ራሳችሁ ጠብቁ። አላህ ለሀገራችሁ ያብቃችሁ። አላህ ለሀገራችን ያብቃል። በሀገራችን ለመጾም በሀገራችን ከቤተሰቦቻችን በዓል እንድናከብር አላህ ያድርገን። ሲቀጥል ደግሞ ጠለብ ቤት የምትሰሩ እህት ወንድሞቼ እህቶቼ እህቶቼ ወንድሞቼ ሳይሆን እህቶቼ ጠለብ ቤት የምትሰሩ ብዙዎቻችሁ ትኖራላችሁ። እንዳይሰማችሁ እንዳይሰማችሁ፣ ቀን ቀን አንዴ ሀዘን ቢመጣ፣ አንድ ቀን ደስታ ይመጣል። እና ስለዚህ ጠንከር ብላችሁ ስራችሁ ስሩ። የጾማችን ተፈተዋል ስራም ቀለል እንደሚልላችሁ ተስፋ አደርጋለሁ። ደግሞ ሁሌ በሚለቅ ሰዓት ሁላ ገርታችሁ እዩልኝ፣ እዩልኝ እላቸዋለሁ። በውጆቼ ሳትሰለች እና ተባብራችሁን አሳድጉኝ። ሼር አድርጉ፣ ለጓደኞቻችሁ ሁሉ አደራርሱልኝ። ያው መቼም ነግሬያቸዋለሁ ምን የሚያክል ነገር እንደደረሰብኝ። አሁን ደግሞ ከአላህና ከእናንተ እገዛ እንደሚያድግና እንትን እንደምል ተስፋ አለኝ ማለት ነው። ተስፋ አለኝ ከአላህ ጋር እና ያ ነገር ደግሞ እናንተ ትልቅ እርዳታችሁና እገዛችሁ የምፈልገው ምንድን ነው፣ በቃ ሰብስክራይብ ሸር እያደረጋችሁ ለሙሉ ሰው እንድታዳረጉ ስሉኝ ማለት ነው። ኢትዮጵያ ስታዩ በደስታ እንድታዩ በቃ ሌላ ምን እንኳን ቃላት ያድረኛል ማለት ነው። እህቶቼ እና ናቸው። ባህሩ ላይ አሳያቸው። እንደ ባህሩ ላይ አሳያቸው አንዴ የው ባህሩን ይሄን ይመስላል። ፎቆቹ ባህሮቹን ይሄን ይመስላል። ቦታው በጣም ያምራል ወላሂ። ቦታውን ግን በጣም ያምራል እና እስኪ እንዳለ የዋቸው እስኪ፣ በተለይ እዚህ ዱባይ ዱባይ በዱባይ ውስጥ ብዙ ሀገራቶች አሉ ራስ ሄማ ቻርጅ እንደውም ቻርጅ አሪፍ ነው። በተለይ ራስ ሄማ የምትሰሩ ሰዎች እነሱ ለጓደኞች ላስገባችሁ ነበር፣ ቶሎ እንትን አልኩት እነሱ ስላልፈለጉ ነው። ኢትዮ ላይ መግባት ማለት ነው። እና ቦታውን ግን በጣም ያምራል ወላሂ። እንደም እናንተ ብትኖሩ ደስ ይለኝ ነበር። እስኪ ገባ ብዬም ደግሞ ላሳያችሁ። ያምራል ቦታው በጣም ማለት ነው። አየሩ ደግሞ ልነግራችሁ አልችልም። እንጃ አየሩ በጣም ነው ደስ የሚለው። አየሩ በጣም ደስ ይላል ወላሂ እኔ እንጃ። እንደውም እኔ መጀመሪያ ጊዜ ነው ሳውዲያ ስንት ቦታ ሄጃ ይቻለሁ፣ እንደዚህ የሚያምር ቦታ አላየሁኝም። በቃ አላቅም፣ በጣም ያምራል መናፈሻው። ሁሉም ነገሩ በቃ ለየት ያለ ነው እና መንፈስን ያረካል ብሎ ማለት ይቻላል። እና እንደዛ ነው። ብቻ ዛሬ በጣም ተናድጄ ያለው ወላሂ፣ በስንት ቀኔ ስልክ ስሞክር እምቢ አለኝ። ስልክ እንትን ስል እምቢ ብሎኛል ስደውል ማለት ነው። ዛሬ በዓል ስለሆነም ይመስለኛል ስልክ እምቢ አለኝ። ግን እዚህ ጋር ደግሞ ስቅርጽላችሁ ጨለማ ነው ብዙም አይታይም። አላቅም። ብቻ እዛ ጋር ፎቶ እየተነሱ ነው እነሱ ጋር አላደርሰውም? ይህ ፎቆቹ እያያችሁ ነው ወላ ይኸው፣ እንዳለ ዞር ብዬ እያሳየኋቸው ነው፣ ቦታውን ማለት ነው፣ እንዴት እንደሚያምር በተለይ አሁን እዚህ ጋር ሆናችሁ ብታዩት በጣም ነው የሚያምረው። በጣም ማለት ነው። ያያችሁት ይኸው ይሄን ይመስላል። ግን ጨልም በተለይ በቀን ላይ እንዴት ያምር ይሆን? እኔማ አሁን በማታ ነው የመጣሁትኝ፣ በማታ ነው የመጣሁትና በቦታው በጣም ያምራለች። ይታያል አይደል? ስልኬን ውሃ እስከገባ ብኝ ጉዴ ነው እንግዲህ። ስልኬን ውሃ እስከገባ እንግዲህ ምን ልሆን ነው? ያው ትንሽ ትንሽ ይታያል ብዬ ተስፋ አደርጋለሁ። ሙሉ በሙሉ ባይሆነ እራሱ ማለት ነው። ዛሬ ኢዱ በጣም ደስ ይል ነበር ወላሂ። የኢትዮጵያ ምግብ ቤት ሂደን ዛህማው እንዳትጠይቁኝ። በቃ በጣም ነው ዛህማ የነበረው። እረ ብስሚላ አኒጃ በዓል ስለሆነ ይሆን አላውቅም። ያ ምግብ ያዘዛችሁትን ምግብ ለማድረስ አንድ ሰዓት ይፈጃል። እዛ ጋር ሰዓት ቁጭ ብላችሁ ነው የምትጠብቁት። ያምራል ብቻ ምግባቸውም አሪፍ ነው በነገራችን ላይ። እና እህቶቼ እንትን አብዝቼባቸዋለው ሪከርድ አብዝቼባቸዋለው፣ እና እንዳጠፉብኝ። እና የምትጠይቁኝ ነገር ሁላ ካለ ደግሞ በኮሜንት ጠይቁኝ። የምታበረታቱኝ ነገር ደግሞ ሁላ አበረታቱኝ። እና ወላሂ የእናንተ ድጋፋ ያስፈልገኛል። ሳትሰላችሁ አይታችሁ ሰብስክራይብ አድርጋችሁ ሼር አድርጋችሁ ለጓደኞቻችሁ፣ እንደው እንደው ባለ አሳዝኛችሁ ማለት ነው። እሺ ባላችሁበት ቦታ ሰላም ሁኑልኝ።